ሰው በህይወቱ የሚወደው ነገር ቢኖር የሚረዳው ሰው ነው። ከተረዳንለት ወደ ራሱ ከወረድን፣ ድክመቶቹ ሁሉ ተትቶ ለእኛ መኖር ይጀምራል። እነዚህን እንዲያደርጉ ነው እግዚአብሔር ከባልና ከሚስት በላይ የሚሰጠው በምድር ላይ ክቡር ነገር የለም። ትዳር ባይሆን ባይኖር፣ መቤታችን ራሱ እኮ አትወለድም የትዳር ውጤት ናት። ክርስቶስ ስለዚህ ሷባት ደግሞ ከየት ይወለዳልና ክብር ልንሰጠው ይገባል። ታዲያ ይሄንን ነገር መጀመሪያ ምን ልናደርግ ይገባል ከተባለ ቅዱስ ጳውሎስ ሁለት ነገሮችን አድርጓል። እደውኑ ያፍቅሩ አንስቲያሆሙ አንስትኒ ተአዘዝ ለአምታቲክን ሁለት ድርሻ ነው የሰጠ። እነዚህን ድርሻዎች ዝም ብሎ ያገባል፣ ክርስቲያኑ ግን አያውቃቸውም። ሴቶች ወይ ለባሎቻችሁ ታዘዙ። ወንድ የሚፈልገው መታዘዝ ነው ማለት ነው ማለት ነው። እሽ ባይ መሆንን ይፈልጋል። ያንን ሲያደርጉለት መግዛት እኮ ነው በራሱ እኮ። እሽ የሚል ሰው ነው የሚገዛ የሴት ልጅ ትክክለኛ መልኳ እሺ ነው። እሺ የምትለው ከሆነ ከዚህ በኋላ ሁሉን ነገር ባሪያ ሆኖ ልክ እዚህ በገመድ እንደሚጎተት ግበክ እንደፈለገች ማዘዝ ትችላለች ማለት ነው። ስለዚህ በከመ ቤተክርስቲያን ትትእዘዙ ለክርስቶስ ከመሐዋ አንስትን ታዘዝ ታዘዘ ለአምታቲክ ቤተክርስቲያን ለክርስቶስ እንደምትታዘዝ ሴቶችም ለባሎቻችሁ ታዘዙ። ይሄን መታዘዝ አንዱ ነገር። አሁን ይህን ግባት ታደርግለታለች ወይ ከመፋታት በፊት እሺ ማለትን በጎ መሆንን ብሩ ገጽ ማሳየትን መታዘዝን ደግሞ በጣም የሚያስደንቀው ነገር ትዳር ያህል ቀሎ ነው እንጂ ከመዘለ ሚለው የሚለው ለክርስቶስ ለባሏቻችሁ ስትታዘዙ ለክርስቶስ እንደምትታዘዙ ቁጠሩት በዚህ መጠን ደስ ትሰኝበታለች ወይ የእሱን ጠባይ ስትችል የክርስቶስን መስቀል እየተሸከመች እንደሆነ ትረዳዋለች ይህንን አድርጎ መቻል ይገባል ስህተቶችን ደግሞ አንድ ሰው አለመቆጣጠር፣ ሰው አየሁ ካሉት አይስተካከል አይቶ ማለፍን መልመድ፣ አንዳንድ ስህተቶችን ለራሱ መተው፣ እንደዚህ ማድረግን ካደረጉ በኋላ ደግሞ እንመጣል። አሁን የእሱ ድርሻ ደግሞ ምንድነው?